የ1446ኛው የሐጅና ኡምራ ጉዞ ምዝገባ እስከ መጋቢት 20 መራዘሙ ተገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዘንድሮውን የሃጂ እና ኡምራ ጉዞ የምዝገባ ጊዜ ለተጨማሪ 20 ቀናት ያክል ማራዘሙን አስታውቋል። ሐጅ ከዚህ በፊት ምዝገባው ተቋርጦ ነበረ። ምዝገባ በመቋረጡ ብዙ ወቀሳዎች ከህዝባችን እየደረሰብን ብዙ ጥያቄዎች እየቀረበልን እንዲሁም አልፎ ተርፎ ታች ካሉት የምዝገባ ጣቢያዎች ላይ የሚደርሰው ወቀሳ ቀላል አልነበረም። የእስልምና ጉዳዮች ጠቅላይ ምክር ቤት ባደረገው ትብብር ጥየቃ የተወሰነ ቀን አግኝተናል። እሳም እስከ ረመዳን 29 ነው። እስከ ረመጣን 29 እንድራዘምልን ፍቃድ አግኝተናል። የዘንድሮ ሀጅ ሊያመልጣችሁ ነውና እንዳያመልጣችሁ ይኸው ስንት ቀን ነው የጨመርነው? ሀያ ቀን እንደተጨመረ ነው የምታዩ። ስለዚህ በጣም ሰፊ ቀን ነውና ይህንን ቀን ተሻምታችሁ ኢንሻ አላሁ ተዓላ እንድትመዘገቡ